ትህትናን ከቅድስት ማርያም መማር አለብን። ቅድስት ማርያም እራሷን ዝቅ አድርጋ የዓለም መድኃኒትን ተሸክማ እያለ ግን እንደ ማንኛውም ኖርማል ኑሮ ነበር ትኖር የነበረው። አቴንሽን አትፈልግም። ቤተ ክርስቲያንን የዘመድ ቤት አድርጋችሁታል። የቲፎዞ በዘመድ ነው የሚሰራው። የፓስተር ሚስቶች፣ የፓስተር ልጆች የተለየ እንክብካቤ፣ የተለየ አቴንሽን የምትፈልጉት ነገር እሱ ነገር በጣም ቤተክርስቲያንን እያቀጨጫት ነው ያለው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ኔጋ ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ዛሬ የሆነ ነገር ልልፈለግኩኝ ልልወደድኩኝ፣ እና ያው መቼም ስለ ራሳችን ራሳችንን ማውራት ያለብን አደል። ያ ምንድን ነው ሰው ወደ እግዚአብሔር ቤት የሚመጣው ነፍሱ ተጨንቃ ነፍሱ ተርባ የዓለም ግርግር አስጠልቶት ከዓለም የተለየ ነገር ለማየት ነው ወደ እግዚአብሔር ቤት የሚመጣውና በእግዚአብሔር ቃል ሊሸሸግ ሊሸፈን፣ እግዚአብሔር ጌታ ጉያ ውስጥ ሊገባ ሲመጣ ቤተ ክርስቲያን ውስጥ የሚያየው ነገር ደግሞ ጭራሽ የባሰ ከአለም የባሰ ይሆንና የሰው ልጅ በቃ ከምንም ሳይሆን በቃ የሆነ ተስፋ መቁረጥ ውስጥ ሲገባ ታዩታላችሁ። ምክንያቱም ሰው አለም ሰልችቶት ሲመጣ የአለም ነገር ቤተ ክርስቲያን ውስጥ ሲታይ ከዚህ በላይ ተስፋ የሚያስቆርጥ ነገር የለም። ሁሉ ነገር በአለም የምናየው ነገር በሙሉ ቤተ ክርስቲያን ውስጥ አለ። ያ ምንድነው? አድመኝነት፣ የግሩፕ ነገር በተለይ በተለይ ደግሞ ይሄ የማሽቃበጥ ነገር አያለሁኝ። የማሽቃበጥ ስላችሁ ምንድን ነው? ሰው ኢየሱስ ለሁላችንም ሞቷል። የዓለም መድኃኒት ነው። ይሄ ሁላችንን የሚያስማማ ነገር ነው። እና ግን ለፓስተር ልጅ ለፓስተር ሚስት የተለየ አይነት አመለካከት የተለያየ አይነት አደራረግ ሲደረግ እንዲሁም አገልጋዮች በቲፎዞና በተለያየ ነገር ሲጠቃቀሙ እርስ በርስ ግሩፕ ሲፈጥሩ ታያላችሁ። እና ይሄ ነገር ቆይቷል፣ ውስጤ ከነበረ ውስጤ በቃ ውስጤ ከሞላ ቆይቷል። ግን ባወራው አንድ ሺና ወይ አንድ ሺ ምናምን ከሁለት ሺ ያልበለጠ ሰው ሊያይ ስለሆነ ተደራሽነት የሚኖረው ለዛ ብዬ ነው። ጊዜ ነው የወሰድኩት ጊዜ ወስጄ፣ አሁን ግን ታይሙ ነው ብዬ ነው በቃ ላወጣው እንትን ያልኩት ማለት ነው። ተጠንቀቁ ተጠንቀቁ ብዬ ላለው በእውነት ነው የምላችሁ። ይሄን ነገር ውስጥ ያስቀመጠው እግዚአብሔር ነው፣ የእግዚአብሔር መንፈስ ነው። የእግዚአብሔር ቤት የቲፎዞ ቤት አይደለም። እዛ ውስጥ ያለ ሰው እግዚአብሔር ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ በሰማሪያ ሊያልፍ ግድ ሆነበት ነው የሚለው። ያቺ በቀትር በቃ ሰውን ተሸሽጋ ሰውን ፈርታ በቀትር ውሃ ልትቀዳ በቃ የሰው ዓይንና የሰው አፍራቻ በቀትር እንደዛ ስትንቀዘቀዣ የነበረችን ሴት የእሷ ነገር ግድ ብሎት በሰማሪያ አልፏል ጌታ ና አግኝቷት፣ የስንት ዘመን ሸክሟን አራግፎላታል። እና ጌታ ለአንድ ሰው ግድ ብሎት ብዙ ዋጋ ይከፍላል። እናንተ ግን የማንም ነፍስ ግድ አይላችሁም። ቤተ ክርስቲያን ውስጥ ያየሁት ነገር እማየውም ነገር ምንድነው፣ አንድ ሰው መባውን በትክክል የሚሰጥ ከሆነ ቤተክርስቲያኗን ሰፖርት የሚያደርግ ከሆነ ያ ሰው ያንን ብር ከየትም ያምጣው፣ የትም ፍጩ ዱቄቱን አምጮ አይነት ነገር፣ የትም ያምጣው፣ ሰርቆም ሊሆን ይችላል፣ አጭበርብሮም ሊሆን ይችላል፣ ሰርቶም ሊሆን ይችላል፣ አይታወቅም። ግን ያ ሰው ለቤተክርስቲያኑ የጀርባ አጥንት ከሆነ የገንዘብ ድጋፍ የሚያደርግ ከሆነ አገልጋዮችን ግድ የሚላቸው የዛ ሰው ነፍስ ብቻ ነው፣ የዛ ሰው ቤተሰብ ብቻ ነው። ደሃውን ዞር ብላችሁ አታዩም። የቤተክርስቲያን ሰፖርት የማያደርገውን ዞር ብላችሁ አታዩም። የሚያደርገውን ብቻ ሊጠቅመን ይችላል መባውን ሊሰጥ ይችላል የምትሉትን ሰው ብቻ ነው ተከታትላችሁ ትርኢት የምታደርጉት። የምትከታተሉት የእሱን ነፍስ ብቻ ነው የምትታደጓት እና ይሄ ነገር ምንድን ነው መንፈሳዊ ስራ ነው የያዛችሁት ወይነስ በወንጌል መሸቀጥ ነው የያዛችሁት። በወንጌል ማጭበርበር ነው የያዛችሁት። ይሄ ነገር ሊታሰብበት ይገባል። በጣም የእግዚአብሔርን ቤት የሚያቀጭጭ ሰዎች ወደ እግዚአብሔር መንግሥት እንዳይመጡ የሚያደርግ፣ በቃ ምን ብዬ ልበላችሁ፣ በጣም ሲበዛ መጥፎ፣ በቃ መንፈሳዊ ነገርን የሚያቀጭጭ እንደዚህ። ለነገሩ ጌታ ብሏል እኮ በፍሬያቸው ታቋቸዋላችሁ ብሏል። አይደለም። ፍሬያቸው። ለዛ ነው እንደዚህ አይነት ቤተክርስቲያኖች የትም አይደርሱ፣ ይቀጭጫሉ። ህዝባቸው ቤተክርስቲያን እንዲቷ አታድግም። ሁሌ ልመና፣ ሁሌ በቃ እድገትን አታዩም። በቃ ምክንያቱም ጥሩ ዘርን እየዘሩ ስላልሆነ ምዕመኑ ላይ የሌላው ነገር ግድ ስለማይላቸው ያቃል እኮ ሰው ያቃል ያው መቼም አይናገርም ሰው እንጂ ሁሉ ነገር ይገባ ይገባቸዋል። መቼም ግን የሚናገር ሰው የለም፣ ታዝበው ነው ዝም የሚለው። እና አፈሩም ፍሬ ሲያፈሩ አታዩቸውም ወይ፣ ምእመኑ ይመናመን ይመናመንና ባዶ ህንፃ ይዘው ቁጭ ይላሉ፣ ወይ ደግሞ ቢበዙም ደግሞ ወይ አጫሽ ነው ወይ ጠጪ ነው፣ በቃ መንፈሳዊ ፍሬን እማታዩባቸው። ምንም መልካም ነገር የሌለባቸው በቃ ምንም እድገት አታዩ። በቃ እያፈሩ አይደሉም እና ጥሪያችሁ ካልሆነ ታውት አንዳንዴ ባላየ ያልፏችሁ እና መንገድ ላይ የታዘብኩትን ነው የምነግራችሁ። እና መንገድ ላይ ሳያችሁ እንዳላየ የክርስትና የክርስቶስ ልብ እንኳን የላቸው። በሆነ ነገር ከተናደዱባችሁ ወይ የሆነ ነገር እንትን ካለ እንዳ ላይ የሆነው ያልፏችኋል፣ መንገድ ላይ ከዛ በስልካችሁ ግን ጥቅስ ምናምን ይልኩላችኋል። እንዲህ አይነት ክርስቲያኖችም አጋጥሞኝ ያውቃሉ። አገልጋይ ነኝ ይላሉ፣ መድረክ ላይ ሲሰብኩ አንድ ቁጥር በቃ አንደኛ ናቸው። ህይወታቸው ግን ምንም መንገድ ላይ ሳይሆን እንኳን በክርስቶስ የሚያውቋችሁ ጭራሽ ተያያችሁም የምትተዋወቁ ሰዎች እንኳን አትመስሉ። በቃ እንዳላየ ሆናችሁ፣ እኔ እንዳላየ ሆነው ሲያልፉ ስንት የጣሪች የማናግራቸው ክርስቲያኖች አሉ። ግን መድረክ ላይ እኔ ነኝ ያሉ አገልጋዮች ማለት ነው። እና ስንቱ ቤቱ ተቀምጧል። ስንቱ የእናንተን አድመኝነት፣ የእናንተን የግሩፕ ነገር ጥላቻ ማለት ነው እና እንደዚህ አይነት እንትን ያለባችሁ ክርስቲያኖች ተማሩ፣ ታረሙ። ከዚህ ጸባያችሁ እስከ መቼ ነው? ክርስቶስ እስኪመጣ ነው እንዴ በዚሁ የምትቀጥሉት? ከአመት አመት አንድ አይነት ባህሪ አንድ አይነት ጸባይ። በቃ ቤተ ክርስቲያኒቷ የክርስቶስ ቤተ ክርስቲያን አትመስልም። የሰው መጥቶ ሸክሙን የሚያቀልበት ቤተ ክርስቲያን አይመስልም። የግሩፕ ቤት የግሩፕ በቃ እዛው እርስ በርስ ተሟሙቀን እዛው ግሩፕ ፈጥረን እርስ በርስ የምንሟሟቀው ነገር ለሌላው ግድ አለመኖር። ይሄ ደግሞ እማላምንበት ነገር። የሙሉ ጊዜ አገልጋይ ተብሎ የሚከፈላቸው አገልጋዮች ከጳውሎስ የባሰ አገልጋይ አለ እንዴ? ጳውሎስ ድንኳን እየሰፋ ነበር እንዴ ሲኖር የነበረው? ለምንድን ነው የሚከፈላችሁ ቁጭ ብላችሁ? ለምንድን ነው የማትሰሩት? መስራትን የእግዚአብሔር ቃል ይቃወማል እንዴ? ስራ የእጅን ፍሬ ባረካለሁ ነው የሚለው አይደለ እንጂ ቁጭ ብለህ ብላ የሚል የእግዚአብሔር ቃል የለም። ዝም ብሎ የሚከፈላቸው ለምንድን ነው? ለዛ እኮ ነው አያችሁ፣ በየቲክቶኩ በጣም ተሳዳቢ ዘማሪና ተሳዳቢ ምዕመን ያተረፍ ነው። ቁጭ ብሎ ተከፋይ ከተጀመረ ጀምሮ ነው፣ ቁጭ ብሎ ይከፈላቸዋል። ከዛ ይሄ ምንድን ነው፣ ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል የሚባል ነገር አለ። በቃ ስራ ሲያጡ ነገር መጎንጎን ይጨምራሉ። አደባባይ ወጥቶ ምን ነው ውህቱ እህቱ ብትመክረው ምን ነው ወንድሙ ቢመክረው ምናምን ይባላል። ወንድሙ እህቱ ለምን ይመክሩታል? እናንተ ቁጭ አርጋችሁ ስላበላችሁት ነው፣ ስራ ስለፈታ ነው። ቁጭ ብሎ ነገር የሚበላው ቁጭ ብሎ ሰውን ከሰው የሚያባላው ቲክቶክ ላይ ዩቱብ ላይ ወጥቶ? በአሁን ዘመን እኮ እንደው በቃ ክርስቲያን መባል ራሱ እያሳፈረን እኮ ነው ያለ። ነው እያሳፈረን፣ ሙድ እየተያዘብን ማለት ነው። የአገልጋዩ እንትን ዝቅ ማለትን ለምንድን ነው ከቅድስት ማርያም የማትማሩት? የዓለምን መድኃኒት ተሸክማ የተለየ ወደድንም ጠላ ነው። ወደድንም ጠላ ነው። ትልቅ ሆንሽ ትንሽ ምን ሆንሽ ምን፣ ኢየሱስን ልጄ ብላ የምትጠራው ቅድስት ማርያም ብቻ ነች። ኢየሱስን ልጄ ብሎ የሚጠራው ከቅድስት ማርያም ውጪ ማንም የለም። እሷ እንኳን አልተመጻደቀችም። ከደቀ መዛሙርቱ ጋር ቁጭ ብላ ታገለግል ነበረ። ሐዋርያ ስራ ላይ ሄዱና አንብቡት። በጸሎት ትተጋ ነበር ነው የሚለው። ከደቀ መዛሙርቶች ጋር የተለየ አቴንሽን አልፈለገችም። እሷ እንኳን እኔ እኮ እንትን ነኝ ትውልድ ሁላ ብጽህት ይሉሻል ተብያ ያለሁኝ የተለየ እንክብካቤ ምናምን አላለችም። ዛሬ የፓስተር ሚስት ነኝ ተብዬዎች የዛሬ ዛሬ የፓስተር ልጅ ነኝ ባዮች በየመንገዱ በየምኑ የከበሬታን ወንበር ይሄ ማቴዎስ 24 ላይ እንዳለው አይነት ጥቅስ በቃ ፓስተር ፓስተር፣ የፓስተር ሚስት፣ የፓስተር ልጅ ምናምን ተብላችሁ የተለየ አቴንሽን ትፈልጋላችሁ። ምን ስለሆናችሁ? እንደ ማንኛውም ሰው በክርስቶስ ነው የማውቃችሁ። እኔ የተለየ አቴንሽን ለማንም አላደርገም። ማንንም እንደማከብረው አከብራችኋለሁ። ማንንም እንደማከብረው ፓስተር ስለሆንክ ወይ ፌመስ ዘማሪ ስለሆንክ ደግሞ የተለየ አቴንሽን አልሰጥህም። አንተ ውስጥ ያለውን ጸጋ አከብራለሁ። የተለየ አቴንሽን ግን አልሰጥህም። ምክንያቱም ላንተ የሆነውን ሁሉ ኢየሱስ ለኔ ሆኗል። ለአንተ የተለየ ያደረገ ነው። ስትጸልዩ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ ነው የተባል ነው። የእናንተን አባት ወይ ብለን አይደለም የምንጸልየው የአንተ አባት የኔም አባት ነው። ምንድን ነው የተለየ አቴንሽን የምትፈልጉት? ምንድን ነው ሰውም ደግሞ ያሽቃብጣል። የማሽቃበጥ መንፈስ ወጋውት። በእውነት ሰው ራሱ የሚያሽቃብጠው ነገር አለ። ምን ከቸርች እንዳትባረሩ ነው። አክብሩ። ሰውን ማንንም ሰው ድሃውንም፣ ሀብታሙንም ከጎዳና ላይ የወደቁት ነው ምኑንም የሰው ልጅ በአንድ በቃ ሰውን በክርስቶስ እወቁት። ኢቭን በክርስቶስ ያልሆኑትን ሰዎች የማክበር ግዴታ አለብን። ሰውን ውደዱ ተብለናል። እየመረጣችሁ ውደዱ አይደለም የተባል ነው። አይደለ ሰውን ውደዱ ነው የተባል ባልንጀራችሁን እንደ ራሳችሁ አድርጋችሁ ውደዱ ነው የተባለ ነው እንጂ እነ ፓስተርን የተለየ አቴንሽን ስጡ፣ የተለየ እዛችሁ ጋር ግሩፕ ፈጥራችሁ፣ እዛችሁ ጋር የሆነች አድማ ፈጥራችሁ ሰው ቤት በኩል ይግባ ቤት በኩል ይምጣ፣ ከዛ እየ ከአመት አመት፣ ከሁለት አመት ሶስት አመት፣ ከአራት አመት አምስት አመት ስታዩት የትኛውም ቸርች እድገት አያመጣም። ሰው ወደ ወደ እግዚአብሔር መንግስት አይጨመርም። ለምን? በቃ ክርስቲያኑ እርስ በርስ ነው እየተሟሟቀ ያለው። ውጭ ላለው ህዝብ ግድ እየሰጠን አይደለም። ዳር ላለው ህዝብ ግድ እየሰጠን አይደለም። ይሄ የምታሽቃብጡ ሰዎች ደግሞ በራሳችሁ በቃ የሆነ ታሳፍራላችሁ። እዛ አገልጋዩ ውስጥ ያለው ፓስተር ምናምን አገልጋዮች ላሉ ያሽቃብጣሉ። እዛ ቤተክርስቲያኗን ለሚደግፍ ሰው ምእመኑ ደግሞ የፓስተሩን የተለየ ነገር በቃ እንዴ! እኔ ማን ለማንም አላሽቀብጥም። እግዚአብሔር አሁን አዲስ ኪዳን ላይ ነው ያለነው። አዲስ ኪዳን ላይ ነው ያለነው። ተራራ ወጥተን አቀበት ወርደን ምናምን እግዚአብሔርን ፍለጋ የምንሄድበት የትም ቦታ የለም። የእግዚአብሔር ቤተ መቅደስ እኛን የትም ቦታ ተንበርክኬ ብለን ነው የትም ቦታ እግዚአብሔርን ብጠራው ይመጣል። ንጹህ ልብ ብቻ ነው የሚፈልገው። ንጹህ መንፈስ ብቻ የተዋረደ ልብ የተሰበረ ልብ ብቻ ነው የሚፈልገው። እናንተ ትዕቢተኞች እናንተን እያየን እንደው ቤት በኩል ቸርች እንምጣ ቤት በኩል ሁሉም ጋ እኮ ነው፣ ሁሉም እገሌ ከእገሌ የምንለው እኮ የለም። በጣት የሚቆጠሩ ናቸው። ዛሬ ላይ እግዚአብሔር ሰው አጥቶ አያውቅም። እግዚአብሔር የተመሰገነ ይሁን፣ ሰው አጥቶ አያውቅም። ሁሉም አጭበርባሪ ቢሆን አሉ አንዳንዶች፣ እንደነ ያሬድ እንደነ ወንጌላዊ ያሬድ እንደነ ማሙሻ አይነቶችን ያስነሳል። እንደነ ማን ነው ሀሎት ቸርች እንደነሱ አይነቱ እግዚአብሔር ሰው አጥቶ አያውቅም። የእግዚአብሔርን ቤት የቡድን ቤት የግሩፕ ቤት አታድርጉት አታድርጉት። ሰለቸን እኮ ወገን፣ ሰውን መጋበዝ እንደው መንፈሳዊ ቻናልማ አንዳንዴ ሰው ፊት መክፈቱን ላይ ያሳፍራል እኮ ሰው ፊት መክፈት፣ ሰው ፊት ለመክፈት ያሳፍራል። በቃ በቃ አላስፈላጊ ነገር የሚተላለፈው ሁሉ እግዚአብሔር ይገስጻችሁ። ተመለሱ። በሌላ ጊዜ እመለስበታለሁ። ይሄንን ሀሳብ አልጨረስኩትም። ተባረኩ።